ሰላም ቤተሰብ፣ እንኳን ደህና መጣችሁ። ገስት ላይ ያሉትን ሁሉንም የመደመር ምልክቶች እያጠፋችሁ ጌስት ሪኩዌስት ላኩ። ሊንክ ታች ላይ ያላችሁት መደመር ምልክቷን እያጠፋችሁ ጌስት ላይ ያሉትን ፎሎ እያደረጋችሁ መምጣት ጋይስ። ጌስት ላይ ያሉትን ሁሉንም ፎሎ አድርጓቸውና ሪስት ላኩ። ሊንክ ሁላችሁም እርስ በርሳችሁ መያያዝ እንዳትረሱ ሁላችሁም እርስ በርሳችሁ ፎሎ ተደራረጉ። ቁጥራችን እንዲጨምር፣ ፎሎራችን እንዲጨምር የምትፈልጉ ከሆነ ሁላችሁም ታብታብ፣ ሼር፣ ኮፒሊንክ በደንብ ስሩ። ፎሎ አድርጉ። ፎሎ ለማድረግ መቀዳደም አለባችሁ ቤተሰብ ልክ ከገስት ስትወጡ ደግሞ ፎሎ ያደረጋችሁን ሰው ቼክ አድርጋችሁ ፎሎ ባክ መልሱ። ሁላችሁም ይህንን አድርጉ እንዳትረሱ ቤተሰብ። አብረን ተያይዘን ማደግ የምንፈልግ ከሆነ ቁጥራችን እንዲጨምር ፎሎ ወራችን እንዲበዛ የምንፈልግ ከሆነ በደንብ ሼር እናድርግ፣ በደንብ ሼር እናድርግ። ሁላችሁንም ሼር የምታደርጉ ልጆችን እያየው ነው። ሪኩዌስት ይላካችሁ ልጆችን እያየውኝ ነው። ገስት ላይ ያሉትን ፎሎ አድርጋችሁ ካገኘኋችሁ እቀበላችኋለሁ። ሁላችሁም ታብታብ ሼር ኮፒ ሊንክ እያደረግን እንቀጥላለን ታች ላይ ያላችሁት ጌስት ላይ ያሉትን ሁሉንም የመደመር ምልክቶች አጥፉልኝ ሁሉንም ፎሎ እንዳደረጋችሁ ሪኩዌስት ተላኩልኝ ቶሎ በሉ ሜምበር መሆን የምትችሉ ሰዎች ሜምበር እየሆናችሁ ጊፍተሮች ጣል ጣል እያደረጋችሁ ቶሎ ቶሎ በሉ ጋይስ የፈጠነ ታብታብ የፈጠነ ሼር